በቃኝ ሊባል የሚችል ነገር ጥቀሽ። ውቡና ከቅመሟ ተስፋ የሚያስቆርጥ ሙዚቃ ነው። ዛሬማ እናቴ ከጓደኞቿ ጋር ፏፍሽ ብላለች። ሀይምዬ ማለት ነው። ይህው ሁሉ ሳቅ ግን ምንድን ነው? ሚስጥሩ ምንድን ነው? ዘናም ጤነስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሽር እያደረጋችሁ የፍፄና የ- ማን ነበር ስሙ ስሙ ጠፋብኝ፣ ካሜራማኑ አውቂያችሁ ነው። ቤኪ የቤኪ የቤኪ ቤተሰቦች ሰብስክራይብ አድርጉ። ለዚህ ቤት የቡቡና የንግስቷ ቴ በማን ነው በእነሱ አይደል? እንደ ያለ ነው ቤተሰብ። እና ዛሬ ለምን መጣሽ ትሉኝ ይሆናል። እኮ መቼስ የሳቃቸው ሚስት ፍጹምማ ሰላሳ ሁለት ጥርስ። ይሄ ጥርስማ የመንግስት ነው መሰለኝ። የመንግስት ነው። አረ፣ ምን ፍጹም ብቻ ንግስቷ አስብትሉ። አረ፣ ምን ንግስቷ ብቻ ቤካ አስብትሉት። ይሄማ የመንግስት ቅልቅል አለበት። ይሄ ጥርስ የመንግስት አለበት ቤተሰብ ያስብላል ያስብላል። ለመሆኑ እንዴ ቡቡን ለምን ይቀራል ብዬ አመጣውታ ኔ ደግ፣ ለምን ይቀራል፣ ለምን ሲባል፣ በነገራችን ላይ ማለት ነው ሀይሜ ዘፈነችው ዘፈን ዛሬ አልተመቸኝም ግን ማለት ነው። ካልተመቸሽ፣ ቅራሪ ጥጭበታለች ሲስ ምን አይቻልም ማለት ያኔ ሁሉን ነገር ከበሩኬ ጋር መያዝ አይቻልም። ምናልባት አፍቅሮሻል ብሎ ሙጭጭ ብሎ አልፈልግህም፣ እኔ የምፈልገው ሰው ቡቡዬ ብቻ ነው በማለት ተርጉም ይላታሉ። እሱ ደግሞ ትናንትና የዘፈነውን ዘፈን ሰምታችኋል። ከምንም በላይ የብሩኬ ዘፈን የተመቸኝ የጥላውን ገስስ፣ እንደፈለግሽ አርገኝ፣ እንደፈለግሽ ያለው እሱ ብቻ ነው የተመቸኝ ማለት ነው። አይ ብዙዎቹ ግን ይመቻሉ። የቡራ ብዙዎቹ ይመቻሉ። የሃይሚም ኮስተር ኮስተር፣ ቀንድ መንቀስ። ወይኔ ዘንድሮ እነዚህ ሁለት ልጆች ቅንያቸው ቅንያ አደለም። ቤካማ የሚጽፈው ጽሁፍ ቅኔው ቅኔ ቅኔ አይደለም። ብቻ እንዲህ እንዲህ እያላችሁ ብቻ ኖራችኋት፣ እድሜያችሁን ኖራችኋት ነው የሚባለው ቡራና ሀይሚ ማለት ነው። በዚህ አጋጣሚ አሁን ደግሞ ፍፄ መጥቷል። ጉር ነው ገና። የፍፄ ፍቅረኛ ትመጣለች። የማራኪ መታለች። ያው በፊትም እናቃታለን እሷን። የፍጼን ደግሞ ለማወቅ የቸኮለ ሰው ወይኔ። ጌኔ ፍቅር፣ ጌኔ ፍቅር። ዛሬ ደግሞ በጥርሱ እንዳለ ሴቶቹ ሞተዋል። ቲክቶክ ላይ በቃ በፍቅር ማለት ነው። በፍቅር ነው የሞቱት ቤተሰብ እንዳለ ቀስት የሚያሳየው ጥርስ ላይ፣ ቀስት የሚያሳየው ጥርስ ላይ። ወይኔ ሴቶችማ ወንድ ወደው ሊሞቱ እኮ ነው። አንዱ አይቲ ወር እኳና ሴቲቲ ወር አልከታተልም ከሄሚ ውጪ ሴቲቲ ወር አልከታተልም ብላ፣ ከዛ ደግሞ ወቀሳ ብታቀርብ ስለ ሰው ማለት ነው ምንም ሳታይ እኮ ነው። ምንም ሳታይ ማለት ነው። ምንም አሁን አንድ ሰው ምንም ሳያይ ስለዛ ሰው ዝም ብሎ ሲያወራ ምን ይባላል? በሀገራችን ሐሜት ነው የሚባለው። ሐሜትም እኮ የሆነች ፍንጭ ስታይ ነው። ሆነ ወይ አለባበሷ ሲያስጠላ ምናምን ይባላል። ሐሜት ድሮ ሀገራችን ጠቃላቸ ትችት የሚባል ነገር አለ ሀገራችን። የሆነ ወይ ልብሷ ወይ የሆነ ሻሿ ምናምን ሸውረር ብሎ ከታሰረ ከአንዱ ቤት አንድ ቤት ቡና ሊጠጡ ሲሄዱ እኛ ጎረቤታችን ነው የምነግራቸው፣ ትችት እና ወይ ዛሬ ደግሞ አለባበሷ ምንድን ነው ወይ ዛሬ ደግሞ ከሊት ምን ትመስላለች። በቃ ቡና መጠጫ ትችት የሚባለው እንደዚህ አይነት ነገር ነው እና ምንም ሳታይ ለመተቸት ስትዘጋጅ ገርሞ የነበረ ማለት ነው። እና እያያችሁ ሰውን እያያችሁ ሰውን ካላያችሁት አይሚ ምናለች ሰውን ቀርባችሁ ካላያችሁት እንዲሁ ማለት ማንነቱን የምታውቁት በደንብ ስትቀርቡት ነው። በማየት አታውቁትም ብላለች። እውነቷ እኮ ነው። ዛሬ ግን ማለት ነው ሰው ዱባይ ላይ መጥቶ እንደዚህ አዲስ ነገር ሲያይ እንዲህ ይስቃል። እሷ ጭራሽ ኢትዮጵያ ላይ ነው ሳቋ የመጣው እኔ ዱባይ ላይ እንዲስስቅ አላየዋትም። ይሄ ምሬ ነው ወይን ቅመሟ። ዱባይ ግን ምንድን ነው የገጠመሽ ነገር ብታወሪን በኢንተርቪው በጣም ደስ ይለኛል። በዚህ አጋጣሚ ማለት ነው እንዲህ እኔ ዱባይ ላይ እንዲስስቅ ይሄ። ትስቃለች። የትኛው ቪዲዮ ላይ ስቃለች? ቆይ ጠር አልሳቀችም። እኔ አላየሁም ስስቅ። ቆይ ጥያራውን ፈርተሽ ሄድሽ እና እዛም በቃ የምታርፊ ቦታ አስፈራሽ እንዴ? ምናልባት ብቻሽን ስታድሪ እዛ፣ እናቴ በሰው ተከበሽ እዛ ብቻሽን ስትሆኝ ይደብራል፣ ሁሉም ነገር ይደብራል። ወጣ ስትልም ከሮሙም ስትወጣ ብሩክ ደግሞ በጣም ቢዚ ነበረ። ያው እሷ ጋር እንደሌለ ነው የሚ የነገረን ማለት እየተሯሯጠ በጣም ቢዚ እንደነበረ ዱባይ ላይ ያለ ራሱ በቃ ስራ ቦታ እየሄደ እየተሯሯጠ እዛም እዚህም እያልኩ ነበር ብለዋል። እና በዙሪያዋ ምንም ሰው ስለሌለ የከፋት ነው የሚመስለኝ እኔ ሳስበው። በመምጣቷ ግን ደስ ብሏታል። ዱባይ ላይ በመምጣቷ ግን ደግሞ ልክ ብሩክ ወደ ስራ ሲሄድ የደበራት ነው የምትመስለኝ ማለት ነው። ዛሬ አሳሳቋን ሳየው ማለት ነው ቤተሰብ እና ለማንኛውም ቆይታሽ እንዴት እንደነበረ። አሁን ደግሞ ከዱባይ መልስ እንዲ ፋፍሽ ብሎ እንደዚህ ከነማራኪ ማራኪ ጋር ያሳቃሽ ምንድን ነው ነገሩ? ማን እንደ ኢትዮጵያ ጓደኝነት እራሱ እንዴት ይናፍቃል! ደስ አይልም? እንደዚህ በቃ ማን በሀገራቸው እንደፈለጋቸው ዝቃቸው። የሰው ሀገር እኮ ምንም አያስደስትም። የፈለገ ወርቅ ቢፈስ የሰው ሀገር የሰው ነው። በሆነ ነገር መሳቀቃቸው አይቀርም። ግን ደግሞ እነቡራና ና ሀይሜ ተመስገን ነው ቢያንስ እኮ ዱባይ ላይ ማለት ነው እኔ ወጥቻ አላቅም። ይቅርታ ሞክሬው እኔ አላቅም። ቤተሰብ ዱባይ ላይ እንደዚህ ሴትና ሴት ራሱ ከተቃቀፈ ምናምን ካሜራ ላይ ከታየ ክልክል ነው አሉ። መኪና ውስጥ ራሱ ካዩቸው አሩ ክልክል ነው ይባላል። እንግዲህ አሉ ወሬ ነው። ይቅርታ አድጉልኝ። እኔ ሞክሬው አላቅም። እኔ ጭራጭራሹ አላቀው። መኪና ላይ እኔ ገብቻ አላቅም። ታክሲ እንኳን ሲሄድ ታክሲ እንኳን ታክሲ ሲሄድ ማለት ነው። በጣም ማቀው ሰው ወይ ከሰጠኝ ነው የሚሄደው ከጓደኞቼ ከሰጡኝ እንጂ እዚህ ዱባይ ላይ ማለት ነው እንደዛ ታክሲ ብለው ይወስዷችሁና የሆነ አፋችሁ ላይ የሆነ አዚም የሚመስል እንዲህ ሸትት ያደርጓችሁና በዛ ውድቅ ስላላችሁ ስልካችሁን፣ ገንዘባችሁን ካላችሁ ላጥ ነው የሚያደርጓችሁ። እንደዚህ አይነት ነገር አንድ ጓደኛ ደርሶባት አይቻለሁ ባይኔ ማለት ነው፣ የማይዋሽ ነገር። እና በጣም ነው የምፈራው። እና ግን ብዙ ጊዜ ሲወራ ዱባይ ላይ እንደዚህ አይነት ነገር አይፈቀድም ምናምን ይባላል። እና እነ ብሩኬ ግን በነፃነት ነው የተዝናኑት። ያው ለቪዚትም ስለሆነ የመጡት ብዬ ነው ያሰብኩት እና ደስ የሚል ጊዜ ነበረ። ግን የፊቷ ፈገግታ ሀይሜ ላይ እየታየኝ ዛሬ ነው ቲክቶክ ላይ የምሬ ነው። ዛሬ ግን እንቅልፍሽ አላለቀም፣ ዓይንሽ እንዳበጠ ነው እንቅልፎ አላለቀም እኔ ብያቸዋለሁ። በጥያራ የሄደ ሰው ሶስት ቀን ድረስ ድቅቅ ነው የሚለው እኔ ሶስት ቀን ሙሉ እንቅልፌ እንዴት እንደተኛው። እነዚህማ አገር ቤት ያሉት እናቴ ጥርስ በጥርስ ወይኔ፣ ስታምሩ ፈጣሪ፣ ወይ ከአይን ያውጣችሁ በሀይሚና በቡዬ ዙሪያ ያላችሁማ ማለት ነው፣ ውበታችሁ ፈሰሰባችሁ፣ ፈሰሰባችሁ ከብሩክ ላይ ከሃይሚ ላይ ረጨት እያደረጉባችሁ ማለት ነው። አረ እኔ እግዚአብሔር የሰጠኝ ነው አላለም። ፍጹም ሁሉም እኮ እግዚአብሔር ሲፈጥረው የራሱ ቆንጅና አለው። እውቄ ነው እሺ። እንዳይከፋችሁ ደግሞ ቤተሰብ ለማንኛውም ማለት ነው የዛሬው ሙዚቃ የሀይምዬ እንዴት እንደሆነ ባላውቅም ብዙ አልተመቸኝም ግን ያው ችግር የለውም ቡራ ደግሞ ትናንትና እንግዲህ ያው ልቀዳደድልሽ ልበጣጥስልሽ ሲል አንጀቴም በልቶኝ በልቶኝ በቃ ያ ልጅ ማለት ነው እንደዚህ አድርጎ ሸኝቶልናል ትናንትና በዛ በዝናብ ግን ደግሞ ያው ችግር የለውም ዝናብ አገር ቤትም ከብቶች ስናግድ እንደዚህ የሆነ እቃ ስናስገባ ምናምን ልክ የቡራን ያህል ዝናብ ደብድቦን ስለምናውቅ ያን ያህል እንትን አላልኩትም ያን ያህል አላካበድኩትም። እኔ ግን የልጁ አመጣጥ ነው ያናደደኝ። ልጁ በዚህ ደረጃ ለምን መጣበት የሚለው ነገር ብቻ ነው ያናደደኝ። ብዙዎቻችሁ በጣም ብዙ ብዙ ነገር እንትን ብላችኋል። ግን ደግሞ ጠለቅ ብሎ ሲታሰብ ደግሞ ሀይሚ ቡራ ደውሎላት የሀይሚ ስልክ እንዳጋጣሚ ባይኖር እሷ ወይ ክላስ ብትሆን ወይ የሆነ ነገር ብትሆን ቀኑን ሙሉ ሲያብደዋለ ማለት ነው። ይሄ ነገር እንዴት አልመጣለትም እንዴት አላሰበም የሚለውን ነገር በጣም ብዙዎቻችሁ አሳስቧችኋል፣ አስደንግጧችኋል። እውነትም መቀጣት ያለበት ነው። ስትቀጡት ግን ቪዲዮ አጥፋ ሳይሆን ስትቀጡት በቃ እንደው ብሩኬ እንዳትይዘው እጁን መቼስ ብሩኬ እግር ስር ልውደቅ ሲሉስ አይወድም። እግሩ ስር ይውደቅ ጥፋቱ፣ በጥፋቱ ነው። እግሩ ስር ወድቆ ይሄ ልጅ መጠየቅ አለበት። ብዙ እህቶች ተቀይመውታል። ማለት አንዳንዶቻቸው አታካብዱ ትላላቸው። በእርግጥ የሚካበድ ነገር አይደለም፣ የሚካበድ አይደለም። እውነት ለመናገር ግን የሄደበት ጥግ ለዚህ በዚህ ልክ ለብሩኬ የማይሆን ነገር ነው ያደረገው ማለት ነው። ይሄ አሁን እንደዚህ ቀለል ብሎ መፈታትን አይደለም እሱ እኮ ብሩክ እኮ አምኗል እኮ ምክንያቱም ወዲያው እንደሰማ ደውሎ ለእሷ ነግሯታል። እሷ ደግሞ ምን ተፈጠረ ብላ ደንግጣለች። ስለዚህ ሁለቱንም ያስደነገጣቸው እና መቀጣት ይገባዋል ቤተሰብ እንደ እውነቱ ከሆነ እና ደግሞ በዙሪያዋ ያሉ የምትወዳቸው ጓደኞቿ ሰሞኑን አንድ ሳምንት ሆናቸው። እንግዲህ ትናንት አርብ ከተለያዩ ማለት ነው። ካሜራማኗ ፍፄም ፍፄ ነው። ብዙዎቻችሁ ደግሞ ፍፄን አፈቀርኩ ብላለች። ኧረ እንደ ሁለት ሀምሌል ቢሆን እናንተ የሚኖራችሁ ተዉ። ምን ነው የቡቡን ልብ ስታውቁት ቆይ፣ ለምን ቡቡን ለምን ከፍ ዝቅ ለማድረግ ለምን ትቸኩላላችሁ? እኔ እኮ እምለው ማለት የሚገርመኝ ነገር ማለት ነው፣ ሀይሚ ኮ ኢትዮ ቻናል ላይ ከመጣች ሶስት አመት ሆኗታል። ሶስት አመቶ ንታል። እንግዲህ እስከዛ ድረስ አንድ ሰው ላፍቅር ብሎ እንኳን የውሸት ለቪውም ሆነ ለምን ቪዲዮ የሰራ ሰው የለም። እኔ የብሩኬ ገንዘብ ለምንድነው ነው የሚያምራችሁ ነው የኔ ጥያቄ። ለምን በቃ የብሩኬ የሆነ ነገር ለምን ያምራችኋል? ሰዓቱ ያምራችኋል፣ ልብሱ ያምራችኋል፣ ጫማው ያምራችኋል። ወንዶቹ ደግሞ ማለት ነው ሴቶቹ ፎቶ ያምራችኋል። እሺ ይመራችሁ፣ ችግር የለውም። ማድነቅ መውደድ መብታችሁ ነው። ምንም ችግር የለም ግን አፍቅሮ የሚያገኘው አንድ ሰው ብቻ ነው፣ እሷም ሀይሚ ናት። እንግዲህ ምክንያቱም ሺ ሰው ቢወድ ሺ ሰው ቢያፈቅር አንድ ወንድ አንድ ሴት ነው የሚያገባው። ሺ ሰው ሺ ወንድ አንድ ሴት ቢወዳት አንድ ነው የምታገባው። አንዱ ልታገቢ አንድ ሚሊዮን ሰው ግራት አጋቢ ያለች ብለዋል። አንዱ እኮ ነው ቲክቶክ ላይ። እና አንዳንድ ጊዜ የምትሰሩትን ነገር አሰብ እያደረጋቸው ብሰሩ በጣም እየተሻለ ነው ብዬ አስባለሁ። የሆነ ነገር በተለቀቀ ቁጥር ሁል ከሁለቱ ጋር ኮንታክት አታገናኙት። ቢያንስ ሰላም እንኳን ሲሆኑ የሆነ በቃ ሰላማቸውን ለማደፍረስ ነው የሚመስልባችሁ የሚመስለኝ፣ እኔ እንደዛ ነው። ምክንያቱም ሁሉም የራሱ የሆነ ስሜት አለው እኮ በህይወታቸው ላይ የሚገጥማቸው ለራሳቸው የሚሆን ነገር አላቸው፣ ሀይሜን ብሩኬም ማለት ነው። እና ያንን የሚገልጹበት ነገር እንትናቸው ላይ ሊፖስቱ ይችላሉ፣ ኢንስታግራም ላይ ምናምን። ትናንት አሁን ብሩኬ ኢንስታግራም ላይ የሚገርም መስሙር ለቆ ነበረ ያ ማለት እንግዲህ ካለው ነገር ነው። በቃ ካለው ከህይወቱ ጋር ከተሞክሮ ጋር የሚሄድለት ነው እንጂ ግዴታ ከሀይሜ ጋር የሚገናኝ ነገር አይደለም። ገና እኮ ልጆች ናቸው። ገና ወጣቶች ናቸው። ገና ምናዩ ምናዩ ገና ምንም እኮ ያዩት ነገር ይች አንድ አመት እንግዲህ እኛ የምናያት ከዚህ ያለፈ ነገር እንግዲህ ምንም ያዩት ነገር የለም። እንደውም እግዚአብሔር ይመስገን፣ እንደው እንደው ዱባይ ላይ መጥተው እንደው ትንሽ ፈታ ብለው ሄዱ። ፈታ ባይሉም ተጉላልተውም ቢሆን ያው ይበቃቸዋል። ተመስገን ነው። ከቡታጅራ ቁጥር አንድ ቁጥር አንድ ከቡታጅራ ፍቅረኛውን ይዞ ዱባይ ላይ ከች። የሃይሜንም ቀለበት ስታደርግ ፍቅርን ስት- ስትገልጽላት ቡቡዬ ማለት ነው ገልጸሃል፣ ኦልሬዲ ግን ለሚዲያው ይፋ ስታድርግ ዱባይ ላይ ይዛት መተህ ነው የምታደርግላት በእርግጠኝነት ማለት ነው። ዱባይ ላይ ይዘህ መተህ የኔ ፍቅር፣ የኔ ውድ ይህንን እንዲህ የሚልበት ቀን ማለት ነው። በጣም ብዙ ቤተሰብ ናፍቆታል። መቼ የሆነ የኔ ፍቅር የሚላት ሃይሜን ይላሉ ሁሌ፣ ወድሻለሁ ስለሚል ማለት ነው ወይ ቤተሰቦች የማያስጨንቃቸው ነገር እኮ የለም። እና ብሩኬ በዚህ በቁመቱ ሱፍ ይለብስና ሃይሚዬ ደግሞ ምርጥ የባህል ልብስ የባህል ልብስ መቼስ በጣም ነው የሚያምርባት። እንደዛ አድርጋ አይኗን ማን ነው ግን አይኗን የሚይዛት? ማን አለ? ወንድ ነው የሚይዛት፣ ሴት ነው የሚይዛት? ቤተሰብ ፍጼ ቢይዛት ደስ ይለኛል። እኔ ፍጼ ቢይዛት ወይ ፍጼ ወይ ማራኪ ቢይዛት ደስ ይለኛል። ሴት ሴት ነው ካሊ ወሌ ከዛ አይኗ ንፍና አድርጎ ብሩኬ ተንበርክኮ ከፊቷ ይሄን ያህል ጊዜ ስንት ሰው የሚጠብቀው ቃል፣ የኔ ንግስት፣ የኔ ፍቅር ታገብኛለሽ ወይም ደግሞ ታፈቅርኛለሽ፣ እኔ አፈቅርሻለሁ ሲላት፣ ወይኔ የዛ ጊዜ ማየት እንዴት ናፈቀኝ። ቡራ ተንበርክኮ ማለት ነው። ሊንበረከክ ሲል የሆነ ሱሪውን ከፍ ወገቡ ዝቅ የሚያደርገው ነገር ሳቂ ነው የሚመጣብኝ እኔ እና፣ ያንን ቀን ሁላችንም የምንመኘው ምኞት ነው ያው፣ ለሚላ ካሜራው ነው እንጂ ጀስት፣ እሱ በውስጥ ግን በውስጥ እርግጠኛ ነን የኔ ፍቅር ቢላት ኖሮ በውስጥ ማለት ነው። ቡራ እግዚአብሔርን አንድ ቀን አመልጦት ያወራል አላለም፣ እስካሁን ድረስ አላለም። ወድሻለሁ ብቻ ነው የሚለው እና የሚገርም ቆይታ ነበረ። እንኳን ደስ አላችሁ ስቃጅ ስለመጣችሁ ደስ ይልሆናል። እንግዲህ ማታ በሳቅ እንደምትመጡ ቡራና ሀይሜ እንጠብቃለን። ባይ ባይ።